ጤና ይስጥልን የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን በያላችሁበት እንደም ቆይታችኋል? የለቱ ዘገባችን ተጀምሯል። በቅድሚያ አበይት ነጥቦችን እነሆ። በሚሊዮኖች ወጪ የተገዙ የጥናትና ምርምር መሳሪያዎች የመጠቀሚያ ጊዜያቸው ሊጠናቀቅ ቀናቶች ሲቀራቸው ሀገር ውስጥ መግባታቸው ለኪሳራ አዳርጎናል ሲል የኢትዮጵያ አልዛይመር ማህበር ገለጸ። ሙሉን የምትሰሙት ይሆናል። በሌላ በኩል በትራምፕ አስተዳደር ምክትል የኮሎምቢያ ዩኒቨርሲቲ ፕሬዚዳንት ስራ ለቀዋል። ሌላኛው መረጃችን ነው። የተወደራችሁ እና የተከበራችሁ የምቹ ሚዲያ ተከታታዮቻችን አብሮነታችሁን ከኛ ጋር ስታደርጉ እነዚህንና ሌሎች የሀገር ውስጥና የባህር ማዶ መረጃዎችንም ያደምጣሉ። አብሮነታችሁ አይለየን። በሚሊዮኖች ወጪ የተገዙ የጥናትና ምርምር መሳሪያዎች የመጠቀሚያ ጊዜያቸው ሊጠናቀቅ ቀናቶች ሲቀራቸው ሀገር ውስጥ መግባታቸው ለኪሳራ ዳርጎናል ሲል የኢትዮጵያ አልዛይመር ማህበር ገለጸ። መሳሪያዎቹ የዘገዩት በጉምሩክ ሂደት ወቅት መሟላት የሚገባቸውን ዶክመንቶች በፍጥነት ባለማቅረባቸውም ነው ነው የተባለው። ለጥናት እና ምርምር አገልግሎት ከውጭ ያስቀመጥናቸው መሳሪያዎች ወደ ሀገር ውስጥ ለማስገባት በነበረበት ሂደት የፈጠነ አገልግሎት ባለማግኘታችን ለኪሳራ ተዳርገናል ሲልም የኢትዮጵያ አልዛይመር ማህበር ተናግሯል። ማህበሩ መሳሪያዎቹ የመጠቀሚያ ጊዜያቸው ሊጠናቀቅ ከአንድ ወር ያነሰ ጊዜ ሲቀራቸው ወደ ሀገር ውስጥ በመግባታቸው ለኪሳራ ዳርጎናል ሲሉም ነው ያከሉት። የማህበሩ መስራችና ስራ አስኪያጅ ዶክተር ያሬድ ዘነበ ማህበሩ በአልዛይመር ህመም ዙሪያ ጥናትና ምርምር ማድረግ ከጀመረ ሶስተኛ አመቱ ላይ እንደሚገኝም ነው የተናገሩት። ጥናቱም የአልዛይመር ህመም ያለባቸውን ሰዎች ከእነርሱ በእድሜ እና ፆታ ተመሳሳይ ከሆኑ ጤናማ ሰዎች ጋር በማሳከር እንዲሁም ደግሞ ለህመሙ ተጋላጭ ያደረጋቸው መንስኤ ምን እንደሆነ የዘረመል ምርመራ በማድረግ ለመለየት ታስቦ እንደሚከናወንም ነው የተገለጸው። ይህም ጥናት ከአስር በላይ የሳይንሳዊ ጥናትን ከሚደግፉ የአዲስ አበባ ዩኒቨርሲቲ ባለሙያዎችና ከዓለም አቀፍ ባለሙያዎች ጋር በመተባበርም እየተሰራ እንደሚገኝም ነው የተናገሩት። አልዛይመር በሽታ ሰዎች ላይ መከሰቱ ከታወቀ የደም ናሙና በመወሰድ ለበሽታው አጋላጭ የሆነበት ምክንያት ምን እንደሆነ እናውቃለን ሲሉም ነው ያከሉት። ነገር ግን ለጥናቱ የደም ናሙና ለመውሰድ የምንጠቀምባቸው የመመርመሪያ ማሽኖች የመጠቀሚያ ጊዜያቸው ሊያልቅ ሀያ ቀን ሲቀረው ሀገር ውስጥ በመግባታቸው የጥናት ሂደቱን እንዲስተጓጎል አድርጓል ሲሉም ነው ያከሉት። በዚህም ተቋሙ ከፍተኛ ኪሳራ እንደደረሰበት የገለጹት ስራ አስኪያጁ ለመዘግየቱ የተጠያቂው የአሰራር መጓተት እንደሆነም ጠቁመዋል። የአሰራር ቅልጥፍና ቢኖር ኖሮ የምርመራ ሂደቱን በታሰበለት ጊዜ በማካሄድ ኪሳራውን ማስቀረት ይቻል ነበር ምን ያሉት ኃላፊው ዶክተር ያሬድ አክለውም ይህ አይነቱ አሰራር ባለሙያዎች በሀገር ውስጥ ጥናትና ምርምር ለማድረግ እንዳይበረታቱም ያደርጋል ሲሉም ገልጸዋል። የኢትዮጵያ አልዛይመር ማህበር ቅሬታ በመያዝ ጉዳዩን አስመልክቶ የጥቁር አንበሳ ስፔሻሊስት ሆስፒታል የጥናትና ምርምር ተቆጣጣሪ ዋና ስራ አስፈጻሚ ዶክተር አብዱልፈታህ አብዱራዛቅንም ጠይቀዋል። በምላሹም ለጥናትና ምርምር ተብለው የገቡት መሳሪያዎች ከመነሻውም የመጠቀሚያ ጊዜያቸው ማለፍም የተቃረበ እንደነበርም የገለጹ ሲሆን በጉምሩክ ሂደቱ ወቅት መሟላት የሚገባቸው ዶክመንቶች በፍጥነት ባለመቅረባቸውና የቀናት እድሜ ሊቀራቸውም እንደቻለም ነው የተናገሩት። ዋና ስራ አስፈጻሚው አክለውም ጥናትና ምርምር የሚያካሂዱ ማህበራት አስፈላጊውን መረጃ አካላማሉ በተገቢው መንገድም እያስተናገድን ነው ብለዋል። አልዛይመር በሽታ እድሜያቸው ከ ስልሳ አምስት በላይ ያሉትን ሰዎች የሚያጠቃ በሽታ ቢሆንም አሁን ላይ ይህ በሽታ እድሜያቸው በአርባዎቹና ሰላሳዎቹ እድሜ ላይ ያሉ ሰዎችንም እያጠቃ እንደሚገኝም ነው የኢትዮጵያ የአልዛይመር ማህበርም ያስታወቀው። በትራምፕ አስተዳደር ምክንያት የኮሎምቢያ ዩኒቨርሲቲ ፕሬዚዳንት ስለመልቀቃቸው ተሰምቷል። የኮሎምቢያ ዩኒቨርሲቲ ጊዜያዊ ፕሬዚዳንት በትራምፕ አስተዳደር ምክንያት ነው ከስራ የለቀቁት። ዩኒቨርሲቲውን ከነሐሴ ጀምሮ እየመሩ ያሉት ካትሪና አርምስትሮንግ በዩኒቨርሲቲው እየተደረገ ባለው ለውጥ ምክንያት ነው ከስራ መልቀቃቸውም የተሰማው። ከሳቸው ቀድመው የነበሩት ፕሬዝዳንት የተማሪዎችን የጋዛ ጦርነት ተቃውሞ በተመለከተ በተከተሉት አሰራር ምክንያትም ነበር ከስልጣን የወረዱት። የፕሬዝዳንት ዶናልድ ትራምፕን አስተዳደር ለማስደሰት በሚል ኮሎምቢያ ዩኒቨርሲቲ የፖሊሲ ለውጦችን ለማድረግም ከአንድ ሳምንት በፊትም ተስማምቷል። ይህንን ስምምነት ተከትሎም ጊዜያዊ ፕሬዝዳንቷም ለመልቀቅም ወስነዋል የተባለው ትራምፕ ኮሎምቢያ ዩኒቨርሲቲና ሌሎችም ዩኒቨርሲቲዎችን ጸረ እና አይሁዳውያንን ተማሪዎች ላይ የሚደርስ ጥቃትን ታግሰዋልም ብለውም ሲተቹ ነበር። የጋዛ ጦርነት በመቃወም ሰላማዊ ሰልፍ እየተካሄደባቸው ዩኒቨርሲቲዎች ኢላማ ያደረጉት ትራምፕ ለዩኒቨርሲቲው ወደ አራት መቶ ሚሊዮን ዶላር የፌዴራል መንግስት በጀትም እንደማይለቁም ቢዝነሱ ተደምጠዋል። ከፕሬዚዳንት የለቀቁት ካትሪና ቀድሞ ወደ ነበረው የዩኒቨርሲቲው የህክምና ክፍል ኃላፊነት የሚመለሱ ይሆናልም ተብሏል። የዩኒቨርሲቲው የቦርድ አጋር ሊቀመንበር ክሌር ሺፓማን ይተኳቸዋልም ተብሏል። ትራምፕ ኮሎምቢያ ዩኒቨርሲቲንና ሌሎችም ዩኒቨርሲቲዎችን ጸረ ሴማዊነትንና አይሁዳውያን ተማሪዎች ላይ የሚደርስ ጥቃትን ታግሰዋልም ብለው ሲተቹ ነበር። የጋዛ ጦርነት በመቃወም ሰላማዊ ሰልፍ እየተካሄደባቸው ዩኒቨርሲቲዎች ኢላማ ያደረጉት ትራምፕ ለዩኒቨርሲቲው ወደ አርባ ሚሊዮን ዶላር የፌደራል መንግስት በጀትም እንደማይለቁም ሲዝቱ ነው የተደመጡት። ከፕሬዚዳንት እየተለቀቁ የካትሪና ቀድሞ ወደ ነበረባቸው የዩኒቨርሲቲው የህክምና ክፍል ኃላፊነትም የሚመለሱ ይሆናልም ተብሏል። የዩኒቨርሲቲው የቦርድ አጋር ሊቀመንበር ክሌር ሺፐርማን ይተኳቸዋል። ኃላፊነቱን የምቀበለው ከባድ ጊዜ እንደሚጠብቀንም በመረዳት ነው። የዩኒቨርሲቲውን ዓላማ ለማሳካትና አስፈላጊ ለውጥ ለማምጣት የምሰራለሁም ሲሉም ተደምጠዋል። የዩኒቨርሲቲው የቦርድ ባለአደራ ኃላፊ ዴቪድ ጄ ግሪንዋልድ ዶክተር ካትሪና አርምስትሮንግ ኃላፊነቱ የወሰደችው በዩኒቨርሲቲው ታሪክ ፈታኝ በሆነ ወቅት ነው፣ ያለመታከትም አገልግላለችም ብለዋል። ዩኒቨርሲቲው በትራምፕ አስተዳደር ጫና ምክንያት ተቃዋሚዎች ሲካተቱ ተማሪዎች የፊት ጭንብል እያጠለቁ ለመከለልም ተስማምተዋል ነው የተባለው። የተወሰኑ የትምህርት ክፍሎች ላይም ለውጥ ለማድረስም ከስምምነት ተደርሷል። የጋዛ ጦርነትና አሜሪካ ለእስራኤል የምታደርገው ድጋፍ በመቃወም ሰላማዊ ሰልፎች መካሄድ የጀመሩት ከኒውዮርክ ኮሌጅ ነው። ከኮሎምቢያ ዩኒቨርሲቲ በተጨማሪ ስልሳ ዩኒቨርሲቲዎች የፌዴራል መንግስት የገንዘብ ድጋፍ እንደሚቋረጥባቸውም ትራምፕ አስታውቀዋል። የኮሎምቢያ ዩኒቨርሲቲ ተመራቂው የመብት ተሟጋች ማህሙድ ካሊል በፌዴራል መንግስቱ በቁጥጥር ስር መዋሉንም አይዘነጋም። አሜሪካ ለመኖር ህጋዊ ፍቃድ ቢኖረውም ትራምፕ ማህሙድ እና ሌሎችን ፍልስጤምን የሚደግፉ የመብት ተሟጋቾች ሀማስን ይደግፋሉ ብለውን ፈርጇቸዋል። ከዚህም ጋር በተያያዘ የሰላሳ አመቱ ማህሙድ ጠበቃ እንዳሉት ማህሙድ የነጻ ንግግር መብቱን ተጠቅሞ ለፍልስጤም ድምፅ በመሆን የጋዛን ጦርነትና አሜሪካ የምታደርገውን ድጋፍም ተቃውሟል ሲሉም ተሰምተዋል። በሚያንማር በተከሰተው ርዕደ መሬት ቢያንስ 1200 ሰዎች መሞታቸው ተሰማ። በሚያንማር በተከሰተው ርዕደ መሬት እስካሁን ድረስ ብቻ ቢያንስ 1200 ሰዎች ሲሞቱ ሌሎች 2376 ሰዎች ደግሞ ጉዳት ደርሶባቸዋል የተባለው። 30 ሰዎች ደግሞ መጥፋታቸውም ነው የተገለጸው። ትላንት በሰባት ነጥብ ሰባት ማግኒቲዩድ የተለካ ርዕደ መሬት የተከሰተ ሲሆን ከሚያንማር አልፎ በአጎራባች ሀገራትም ንዝረቱ ተሰምቷል የተባለው የአደጋ ጊዜ ሰራተኞች የሰዎችን ህይወት ለማዳን እየተረባረቡ ቢሆንም የሟቾች ቁጥር ግን እየጨመረ መሆኑን ነው መረጃዎች የሚያመለክቱት በእጃችን እየቆፈርን ሰዎች ለማዳን እየሞከርን ነው ሲልም አንድ የአደጋ ጊዜ ሰራተኞች ቡድንም ለቢቢሲ ገልጿል። በባንኮክ በግንባታ ላይ በነበረ ህንፃ ውስጥ ይሰሩ የነበሩ መቶ ሰራተኞች እስካሁን አልተገኙም። ከመካከላቸው ስድስቱ መሞታቸውም ነው የተገለጸው። የማይናማር ወታደራዊ መንግስት ዓለም አቀፍ እርዳታም ጠይቋል። ሚያንማር ራሷን አግልላ የምትኖር ሀገር ብትሆንም የርዕደ መሬቱ ስፋት ወታደራዊ መንግስቱ ድጋፍ እንዲጠይቅ ማስገድዶታል ነው የተባለው ወታደራዊ መንግስቱ በሰጠው መረጃ መሰረት 694 ሰዎች የሞቱት ማንዳ ላይ በተባለው ከተማ ሲሆን በሌሎች አካባቢዎች ያለው የተጎጆዎች ቁጥር 1200 ደርሷልም ነው የተባለው። ማንዳ ላይ የማይናማር ሁለተኛ ትልቅ ከተማ ስትሆን በርዕደ መሬቱም ክፉኛ ተጎድታለች። ህንድ ለማይናማር እርዳታ ከላኩ ሀገራትም አንዷናት ነው የተባለው። በማይናማር ለሚገኙ የእርደ መሬት ተጎጆዎች ድጋፍ መስጫ ማዕከላት መገልገያዎችንም አድርሳለች ነው የተባለው ጠቅላይ ሚኒስቴር ኖሬንድራ ሞዲ ድጋፍ ለመስጠት በተጠን እየተጠባበቅንም ነውን ብለዋል። የ45 ዓመት ባለቤቷን ለማግኘት እየሞከረች ያለችው ናርሞል ከፍተኛ ጭንቅ ውስጥ መሆኗንም ትናገራለች። እስካሁን ድረስ ካልተገኙ የግንባታ ባለሙያዎች አንዱ ባለቤቷ ነው። ናርሞል የእንባ ሳግ እየተናነቃት ባለቤቷ ያለበትን ማወቅ አለመቻሏንም ትገልጻለች። የአደጋ ጊዜ ሰራተኞች ተጎጂዎችን በህይወት ለማግኘት ሙከራቸውን ቀጥለዋል። በማንደሊ የሚኖር አንድ ግለሰብ ለቢቢሲ በሚርዝ እንደተናገረው ድንገት ረደ መሬቱ ሲነሳ መሬቱ በአንድ ጊዜ ተናውጧል። ወደ አስር ሰከንድ መሬቱ ከተንቀጠቀጠ በኋላ መላው ቤቱ መናዱንም ነው የገለጸው። ሙሉ ቤታችን እያየሁት ተናደ ላዩ ላይ ሊወድቅ ስለ ለማምለጥ ስሞክር ተደናቀፌ ወደኩ። መተንፈስ አልቻልኩም። በጩኸት ሰዎች እንዲረዱኝ ተጣራው አባቴና ጎቴ ደረሱልኝ። ከሌሎች ስድስት ሰዎች ጋር ተባብረው ከቤቱ አወጡኝም ይላል ተጎጂው። የመጀመሪያውን ዙር ርዕደ መሬት ተከትሎ ሰዎች ከቤታቸው ለመውጣት ሲሞክሩ በድጋሚ ርዕደ መሬቱም ተከስቷል ያለው የማንድሊዋ ነዋሪ ቢተርፍም አንድ አክስቱ ሞታለች። ሌላዋ አክስቱ ደግሞ ተጎድታ ሆስፒታል ገብታለችም ነው የተባለው። የአሜሪካ ጂኦሎጂካል ሰርቪስ እንዳለው ረደ መሬቱ ከአስር ሺህ በላይ ሰዎችንም ሊገድል ይችላል ነው ያለው። ይህ ግምት የተቀመጠው ከረደ መሬቱ የንዝረት መጠንም አንጻር ነው። ከርዕደ መሬት በኋላ ሊነሱ የሚችሉ እንደ መሬት መንሸራተት ያሉ አደጋዎችን ከግምት ውስጥ ሳያስገባ ነው ግምቱንም ያስቀመጠውም፣ ይላሉ። ቻይና 37 የአደጋ ጊዜ ሰራተኞችን ወደ ማይናማር ልካለች። ሌላ ርዕደ መሬት ሊከሰት እንደሆነ የሚጠቁም መሳሪያ፣ ሰው አልባ አውሮፕላን እንዲሁም የሳተላይት መሳሪያዎችን እየጠቀሙም ይገኛሉ። በቻይና የሚገኘው ዩናን ግዛት ውስጥ የርዕደ መሬቱ ንዝረትም ይሰማ እንደነበርም ነው የተገለጸው። ዩክሬን በጊዜያዊነት በተባበሩት መንግስታት ስር እንድትሆን ፑቲን ሀሳብ አቀረቡ። ዩክሬን ብቁ የሆነ መንግስት እስክትመርጥ ድረስ በጊዜያዊነት በተባበሩት መንግስታት አመራር ስር እንድትሆን የሩሲያው ፕሬዚዳንት ቭላዲሚር ፑቲን ሀሳብ አቀረቡ። በኪየቭ ተቀማጭ አደረገውን የዩክሬንን አስተዳደር በህገ ወጥነት የሚፈርጁት የሩሲያው ፕሬዚዳንት አመራሩ እንዲቀየር በተደጋጋሚ ሲናገሩ ይደመጣሉ። ዩክሬን የፑቲንን ይህንን ሀሳብ እብደት ስትል የጠራቸው ሲሆን በአሜሪካው ፕሬዚዳንት ዶናልድ ትራምፕ መሪነት የሚደገፈውን የሰላም ስምምነት ለማዘግየት የሚደረግ ስትራቴጂክ ነው ብለዋል። ዋይት ሀውስ በበኩሉ የዩክሬን አስተዳደር በህገ መንግስቱና በህዝቡ እንዲወስንም አጽኖ ሰጥቷል ነው የተባለው። የፑቲን አስተያየት የተሰማው አራተኛ አመት ያስቆጠረውን የዩክሬንን ጦርነት ሰላማዊ እልባት እንዲያገኝ አሜሪካ የተኩስ አቆም ስምምነት እንዲደረስ በዋነኝነትም እያሸማገለች ባለበት ወቅት ነው። ይህ ነገር የተሰማው ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቆም ስምምነት መፈራረማቸውንም ዋይት ሀውስ አረጋግጧል። ሀገራቱ ሳውዲ አረቢያ ውስጥ በየግላቸው ከዩናይትድ ስቴትስ ጋር ባደረጉት ስምምነት ነው የተኩስ አቁሙንም ለማድረግ የወሰኑት። ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው ምዕራባውያን የጣሉት ማዕቀብ ሲነሳ መሆኑን ማጽኖት በመስጠትም ቅድመ ሁኔታዎቿን ማስቀምጣለች። ይህም ሩሲያ የተኩስ አቁሙን ለማደናቀፍ እየሞከረች ነው የሚል ስጋትም አጭሯል። ይህን በሰሜን ሩሲያ በምትገኘው ሙርማስክ ከተማ የባህር ሰርጓጅ መርከብ ሰራተኞችን ባነጋገሩበት ወቅት በተባበሩት መንግስታት ጥላ ስር የሚመራ ጊዜያዊ አስተዳደርን ከአሜሪካ ከአውሮፓ ሀገራትና ከአጋሮቻችንና ከጓደኞቻችን ጋር የምንወያይበትም ነውም ብለዋል። ይህም ዲሞክራሲያዊ ምርጫ ለማካሄድ በህዝብ አመኔታ ያለው ብቁ መንግስት ወደ ስልጣን ለማምጣት እንዲሁም የሰላም ስምምነት ለመነጋገር ህጋዊ ሰነዶችን ለመፈረም ነውም ሲሉም ነው የተናገሩት። ሩሲያ ፕሬዚዳንት ቮሎዲሚር ዘለንስኪ የስልጣን ዘመኑን ስለጨረሰ ህገ ወጥ መንግስት ነው በማለትም የፈረጀችው ሲሆን በዚህም የሰላም ድርድር ለመሳተፍ ህጋዊ መሰረት የለምም ትላለች። ፕሬዚዳንት ዘለንስኪ በበኩላቸው ሀገራቸው በጦርነት ውስጥ ስለሆነች ምርጫው በህጋዊ መንገድ በወታደራዊ ህግ እንዲዘገይም ተደርጓል ይላሉ። በጦርነቱ ምክንያት ከአምስት ሚሊዮን በላይ የዩክሬን ዜጎች በውጭ ሀገራት ከመፈናቀላቸው ጋር ተያይዞ እንዲሁም በመቶ ሺዎች የሚቆጠሩ ዜጎች በጦር ግንባሮች ተሰልፈው ባሉበት ሁኔታ ምርጫ ማካሄድ ፈጽሞ የማይቻልም ነውም ነው ብለዋል። ፑቲን ምርጫውን አጀንዳ በማድረግ ዘለንስኪ በሰላም ድርድሩ ለመሳተፍ ህጋዊ መሰረት የላቸውም የሚለውን አንጸባራቁ ይላሉ። ዋይት ሀውስም ከዚህ ቀደም ይህንኑ ሀሳብ ሲያስተጋባም ተሰምቷል። በመጨረሻም ፑቲን ምርጫ እንዲካሄድ የማስገደዱ ሁኔታ ከተሳካላቸው የዩክሬንን በጦር ግንባር ማዘናጋት ድል እንዲቀናቸውም ያደርጋልም ነው የተባለው። የተወደዳችሁ እና የተከበራችሁ የምቹ ሚዲያ ተከታታዮቻችን፣ ለሰዓቱ ተሰሙት የወደድ ነው የዜና ጥንቅራችን እስካሁን ያደመጣችሁትን ይመስል ነበር። ቀጣይ በሌላ የዜና ጥንቅር እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ እያልኩኝ ከወዲሁ ተሰናበትኩ። ሰላም በያለንበት ለሁላችን።